አለዚነ የሕሚሉነ ለዐርሸ ወመን ሐውለሁ እነዚያ ዐርሽን የሚሸከሙት መላእክቶችና እንዲሁም በዙርያው ከበው ጌታን የሚያወድሱና የሚያመግሱት ንጹሓን ቅዱሳን መላእክቶች ዩሰቢሑ ነቢሐምዲ ረቢህም ለዘላለም ያለማቋረጥና ያለመሰልቸት ጌታቸውን ከማመስገን ጋር ያጠሩታል ለሱ የማይመጣጠንና የማይመሳሰሉ ድክመትና ጉድለት ያለበትን ባህርያት ሁሉ አላህ ጋር ሱብሓነ ወተዓላ እንደማይገናኝ አጥብቀው ያወድሳሉና ይቀድሳሉ ማለት ነው። ወዩእሚኑነ ቢሂ በአላህም በሚገባ ያምኑበታል። እንደ ሰዎችና እንደ ጅኖች እየተጠራጠሩና እየተከራከሩ ሳይሆን ከልብ ያምናሉ በጌታቸው ማለት ነው። ወየስተግፊሩነ ሊለዚነ አመኑ እንደገና ያወቀን ጨነቀው እንዲሉ እነሱ ጌታቸውን የሚያወድሱና የሚዘክሩ ከመሆንም አልፈው በዚህ በዱንያ ላይ ላሉት አማኞች ለሰዎችና ለጅኖች ምሕረት ይለምኑላቸዋል። የአላህን ምንነትና ማንነት እኮ እንደኛ ቢያውቁ ኑሮ የሰውና የጅን ልጆች እንደኛ ሁልጊዜ ያከብሩትና ያፈቅሩት ነበረ። ግን ባለማወቃቸው ነው የሚሆነ ጅኑትና የሚሳሳቱት ጌታ ስላላወቁ ነውና ረበና ወሲዕተ ኩለ ሸይ ረሕመተ ወዕልማ። ጌታችን ሆይም አንተ በእውቀትህ እና በርኅራሄ ሁሉን ነገር ሞልተኸዋል። ዕውቀትህም ያው ተዛር እስተዛር ማንኛውንም ፍጥረታት ታውቀዋለህ፣ ትቆጣጠረዋለህ። ካንተ የሚደበቅና የሚሰወር የለም። ርኅራሄህም ደግሞ እንደዛው ነው። ችሎታን ለማንም ብትለግሰው አያልቅብህም። ስለዚህ ምሕረት እስካላለቀ ድረስ ለጥፋተኞቹ ይቅርበላቸው እንጂ አትቆጣና ትቅጣቸው እያሉ ይለምኑላቸዋል፣ ነው የሚለው። ተፊር ሊለዚነ ታቡ፣ ወደ አንተ የሚመለሱ ለሆኑ ሰዎች ይቅርበላቸው። ወተበዑ ተቢለከ፣ መንገድህን ለሚከተሉ። እንግዲህ የመመለስ ማረጋገጫው ከተመለሰ ጀምሮ በአላህ ዲንና ፍቃድ የሚመራ ከሆነ ነው አለበለዚያ ዝም ብሎ እንዳው ከዛር ጥስ የነበር ይቅርታ አድርግልኝ አስታፍርላህ ቢል ደረቂፍ የይቅርታ ይሄ በቂ አይደለም። ተተበተ ጀምሮ አላህ ያዘዘውን ሁሉ ለማድረግ የከለከለውን ሁሉ ለመከልከል ቁርጠኛ አቋም ሲይዝ ነው ተውባው የሚረጋገጠው ማለት ነው። እነሱም ደግሞ የመላእክቶችም ዱዓ የሚደርሰው የዛ ጊዜ ነው። ወተበዑ ሰቢለከ የአንተን የዲን ጎዳና የተከተሉ ከሸይጣን መንገድ ተመልሰው ወደ አንተ መስመር ከገቡ በኋላ በቀጥታ ባንተ ፍቃድ የሚመሩ የሆኑትን ሁሉ መህራቸው ነው የሚሉት። ለምሳሌ እንደ ሶሓቦቹ ያሉት ሶሓቦች በአያመል ጃሂሊያ ጊዜ ምንም የማያውቁ እንደ ያውጣዖት አምላኪ ነበሩ። ወደ ዲነል ኢስላም ከገቡ በኋላ ግን ልክ እንደ መላይካ ሆኑ። ወዲያው ተቀየሩ፣ መቶ በመቶ ማለት ነው። ለእንደዛ አይነቶቹ ምህረት ይለምኑላቸዋል። ወቂሂም ዐዛበል ጀሒም አንዴ የተነደደ ወይም ተጋመ መረጃና መጥያ የሌለው የጀሃነም ሲኦልንም ጠብቃቸውና አብቃቸውና አዲናቸው በማለት ለእናንተ አጥብቀው ይለምኑላችኋልና ይጸበዩላችኋል በማለት ያስተዋውቃል ማለት ነው። ረበና አሁንም ጌታችን ወይ ይላሉ፣ ዱዓቸውን በመቀጠል وَأَدْخِلْهُمْ ጀናት عَدْنٍ የዘላለም መኖሪያ የሆነችውን አትክልታማ አገርህንም እንዲገቡ ፍቀድላቸው በማለት አሁንም ዱዓቸውን ይቀጥሉበታል። ከጀሃነም ማዳን፣ ወንጀላቸውን ይቅር ማለት ብቻ ሳይሆን የዘላለማዊ ብንጀነትም እንድታወርሳቸው እንሻለና አለዚህ ዋአተሁም አንተ ፍቃድ ግን ለተቀበለና ተስተቱ ለተመለሰ ሁሉ እሰጣለሁ ብለ ቃል የገባኸውን ጀነትም አረጋግጥላቸው። ወመንሰላሓ ሚን አባኢህም ለእነርሱ ብቻ ሳይሆን ከአባቶቻቸውም ደግሞ ለዚህ የሚበቃውና የሚበጀውንም ሰው ተካፋይ አድርገው። ወአዝዋጅህም ከባለቤቶቻቸውም፣ ወዙርያትህም ከትውልዶቻቸውም። እነርሱም ብቻ ሳይሆን ሰው ከቤተሰቡ ተለይቶ የሚያገኘው ደስታ በቂ አይደለምና፣ እነሱን ስትምርና ለጀነት ስታበቃ ወላጆቻቸውም ሙእሚኖች የሆኑ እንደሆነ ካፊር ከሆነ መቼም ልጁ ሙእሚን ነውና ተብሎ እንደማይገባ ያውቃሉ። ያው ለካፊር ምሕረት የለም ተብሏልና ማለት ነው። እንደገና ባለቤቶቻቸውም እንደዛው የእነሱን መስመር የተከተሉ ከሆኑ የእነሱን ደረጃ እንዲሰጣቸው ለትውልዶቻቸውም፣ ለልጅ ልጆቻቸው ሁሉ እንደዛው ማለት ነው። እንግዲህ ይህ አይነት የተስፋፋ የሆነና ሁለ ገብ አጠቃላይ የሆነ ዱዓ ያደርጉልናለኛ ማለት ነው። ኢነካ አንተ ልአዚዙ ልሐኪም አንተ የምፈልገውን ሁሉ ነገር ለማድረግ የማያዳግትህ ወይም የሌላ ኃይል የማያጠቃ አሸናፊ የሆን ጌታ ነ በስራ ደግሞ ምንም አይነት ስጠትና ድክመት የማያጋጥምህ ፍጹም ስለበኛ ነህና ለእንዲህ አይነቶቹ ባህሮች እስከ ዝርጆቻቸው መረስጣቸው በማለት ይጸልዩላቸዋል ነው የሚለው። እንግዲህ ማለት ምንድን ነው? አንድ ሰው ሷሊህ በሚሆንበት ጊዜ እሱ በመልካም ስራው ጀነት ሊያገኝ ይችላል፣ አላህ ፈቃዱ ከሆነ ግን። ቤተሰቦቹ የሱን ፈለግ ካልተከተሉ ከእሱ ስለተወለዱ ብቻ የገሌ ዘር ነውና ተብሎ ዝም ብሎ ተግበዝቶ ሊገባ አይችልም፣ እንደሚያቤቱ ማለት ነው። ግን ወመን ሶላሃ የእሱን መስመር የተከተሉ ከሆኑ ወመን ሶላሃ ሚን አባኢህም ያለበት ታዲያ ምክንያቱ የነዚህ ሰዎች ወላጆች ሆነው ግን ስራቸው ተውባቸው እና ስቅፋራቸው እንደነዚህ ከፍ ያለ ደረጃ ላይ ደርስ ይችላል ማለት ነው። ሙስሊም ነው፣ ግን ተቀብሎታል፣ ግን ዋጅባትን አጓዶ ይሆናል። አባቱ አባቱ ወይም መሐረማትም አልፎ አልፎ ሰርቶ ሊሆን ይችላል። የኛው ግን ከተውባ ወዲህ ምንም ነገር አላደረገም፣ በጣም ከፍተኛ ደረጃ ላይ ደርሷል። አሁን ይህን ልጅዮውን አላህ ስብሓነሁ ወተዓላ ነፃ ሲያወጣው ከጀሃነምና ለጀነት ሲያበቃው በዛ በጀነት ውስጥ አባቱንም አምጥቶ አብሮ ሊያስቀምጥለት ይፈልጋል። እሱን ለማስጌት ግን አባቱ እዚህ ደረጃ የሚያደርግ ስራ አልሰራም ነበረ። ባሰራም ዲኑን እስከተቀበልክና የተወሰነ ነገር እስካደረግክ ድረስ በመልካም ፍቃዴ ለወዲያ ጀስቢል ይህን ጨምሬልሃለሁ ብሎ ያጋፍረዋል ማለት ነው። ባለቤቶችም እንደዛው ነው። ያው ሚስቱም በዲኑን ተቀብላለች፣ ሙእሚና ናት። የምችለውን የተወሰነ ነገር ፈርታ ነበረ ግን ድክመት አለባት። እባሏ ደረጃ ለመድረስ አትችልም ነበረ ግን አላህ ከባለቤት አለይህ የሚልና እሷን ደግሞ ያጠጋታል ማለት ነው። ይሄን እንዲሆን ነው የሚጠይቁት። ልጆችም እንደዛው በመሰረቱ የአባታቸውን ፈለግ ተከትለዋል። እነሱ ሙእሚኖች ናቸው። ግን እንደሱ ብዙ አልሰሩም፣ ወይም ደግሞ አንዳንድ ስህተቶች አልተቆጠቡም። ሕክመትም ቢኖራቸው አላህ ከወላጃቸው ላለመለየት ሲል ተጋግፎ ወደዛ ያስጠጋቸዋል። ይህንን እንዲያደረግ መላይኮችም እንግዲህ አጥብቀው ይለምናሉ። መላይኮች ከእኛ የበለጠ ለእኛ ያስቡልናል ማለት ይቻላል። እኛ ግን እንደዛ አንጨነቅም። ኢንነከ አንተ ልዐዚዙ ልሐኪም፣ እናንተ አሸናፊና ጥበበኛ ነህና ለሙእሚኖች እንዲህ አይነት ርኅራኄና መልካም ጸጋ ስጣቸው እያሉ ይለምኑላችኋል በማለት የእነሱን ውለታ ለእኛ በመንገድ ያስተዋውቃል ማለት ነው። እዋትል ኢማን እንዲኖር በመላይኮችና በሰዎች መካከል እንዲህ አይነት ወዳጆቻችሁ ናቸው መላይኮች ነው የሚለን ወቂህም ሰያ አዚራለሁን ዱዓቸውን በመቀጠል እነዚህን ሰዎችን ወደ አንተ የተመለሱትን ሰዎች ወንጀልን ጠይጠብቃቸው ይላል። ማለት ከተውባ በኋላ ደግሞ ትናንት ወደ ነበሩበት ስህተት መልሰው እንዳይዘፈቁ አንተ ጠብቃቸው ይላሉ። ወይም ቀደም ሲል በሰሩት ወንጀል ከመጠየቅ አዲ ናቸው። አንዴ ያ አልፏል፣ በይቅርታ አልፋቸዋል። ደግመህ እንደገና እንዳስከሳቸው ማለት ነው። ወመን ተቂ ሰይኣቲ ይህም መጥፎ ስራ የጠበቅከው ሰው ተተውባ በኋላ መልሶ እንዳይሰራ ያደረግከው፣ ወይም ደግሞ ቀደም ሲል የሰራውን ነገር ከልብ የማርከውና መልሰ እንዳይጠየቅ ያደረግከው ሰው የውመኢዝን በዛ በቂያ ማለት ፈቀድ ረህምተው በእውነት ያዘንክለትና የራራህለት ማለት እርሱ ነው እድለኛ። ወዛሊከ ወ ልፈውዝ ልዓዚም እና እንግዲህ ሰው እንደ ሰውነቱ ጥፋት አድቶ ሲያበቃ ያ ጥፋቱ ሊያስጠይቀው ሲገባ በአላህ መልካም ርኅራሄ በይቅርታ መታለፍና መሸፈን፣ ይሄ በጣም ታላቅ እድል ነው፤ ከማንኛውም ሁሉ እድል የበለጠና የተደነቀ ማለት ነው።